ባለቤትህ አጠገብ ሆና ፈስ ፈስታ ታውቃለች ወይ? ሲለምዳል የገኑን የሰው ተስፋ ሲበሽ ከአመት እስከ አመት እንደዚህ አይነት ፕሮግራም እንዴት ይሰራል? ሌላ የሚጠየቅ ጥያቄ ጠፍቶ ነው? ሌላ የሚያዝናና ጥያቄ ጠፍቶ ነው? ወይኔ በላቸው ማለት አሁን ነው። እንዲሆን የነያየሽኝ ኧረ እንዴት እንዴት እንዴት! የእግዜር ደህና ነው። እስረኛሽን ኧረ እንዴት! የምናውቀውን ነገር ሁሉ እኮ አንናገርም። ህይወት ገመናም ይባላል። እንዴት አንተ ስለሚስትህ መጥፎ ነገር አደባባይ ላይ ታውራለህ? ሰላም ጤና ይስጥልኝ፣ ክቡራንና ክቡራት አድማጭ ተመልካቾቻችን፣ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ እያላችሁበት ሰላማችሁ ይብዛ። ከቢችላንድ ኢትዮጵያ ቢችላንድ ኢትዮጵያ ፕሮግራማችንን በዚህ መንገድ ጀምረናል። ባለቤትህ አጠገብህ ሆና ፈስ ፈስታ ታውቃለች? የኢቢኤስ ቴሌቪዥን በኢትዮጵያ ብሮድካስት ከሚታዩ የግል ሚዲያዎች መካከል አንዱና በጣም ከፍተኛው ነው። በተለይ በመዝናኛው ዘርፍ ባለፉት ዓመታት የሚጠቀስ የቴሌቪዥን ፕሮግራም ነው። ኢቢኤስ በብርቱካን ጉዳይ የተሰራው ዶክመንተሪ እውነትነት አለው ወይስ የፈጠራ ድራማ ነው የሚለውን ጉዳዩ በህግ ስለተያዘ የሚመለከተው የህግ አካል የፍርድ ሂደቱን ተከትሎ ምናየው ይሆናል። ድራማም ደግሞ የገሃዱ ዓለም ነጸብራቅ እንደሆነ መረሳት የለበትም። ይህን ካልኩ ይሄ የቴሌቪዥን ጣቢያ ባለፉት ዓመታት በመዝናኛው ዘርፍ በተለይ ከፍተኛ የሆነ ለውጥ ያመጣ የግል ቴሌቪዥን ጣቢያ ነው። አይደለም በኢቤስ ቴሌቪዥን በአንድ ሚኒ ሚዲያ ላይ የማይቀርብ ተራ ነገር እንደ ትልቅ ጉዳይ ሆኖ የሚቀርብበት ሁኔታ አለ አዝናለሁ በጣም ባለቤትህ አጠገብህ ሆና ፈስ ፈስታ ታውቃለች ወይኔ በላቸው ወይኔ በላቸው እንደዚህ አይነት ፕሮግራም እንዴት ይሰራል ሌላ የሚጠየቅ ጥያቄ ጠፍቶ ነው? ሌላ የሚያዝናና ጥያቄ ጠፍቶ ነው? መንደር ውስጥ የሆነ ሬስቶራንት፣ የሆነ አረቄ ቤት እኮ የማይወራ ነገር እኮ ነው የሚጠየቀው። ኢቢኤስ፣ ምንድን ነው እየሰራችሁ ያለው? ትክክል አይደለም ይሄ። በእኔ እይታ ነው። ባለቤት እንደዚህ እንደዚህ እንደዚህ እስክቲ ጥያቄውን ስማ ባለቤትህ አጠገብ ሆና ፈስ ፈስታ ታውቃለህ ትክክለኛው መልስ ከመለሳችሁ እውነቱን ታገኙታላችሁ። አይ ቴሌቪዥን ላይ ነው ብላችሁ ደግሞ ካፈራችሁ ደግሞ እንግዲህ ካፈርኩ አይመልሰኝም ነው። ሲቀጥል ሌላ እንድታስተውሉ የምፈልገው ነገር ቦነሱ ጥያቄ 25 ነጥብ ስለሚያሰጥ ነጥቡ ዝቅ ያለ ሰው ቦነስ ላይ ከደረሰ መልሶ 25 ነጥብ ማግኘት ስለሚችል ቦነሷን ጥያቄ ትመልሱልኝ አላችሁ። ጥያቄ ደራጤን ስላሳቀኝ ሁላችንም የምናደርገው ነገር ነው ያው። ፈስ መፍሳት እኮ አየር ማስወጣት ነው አይደል? ጤንነት ነው። ጤንነት ነው። ቀላል ግልግል ነው። እሺ ደጀ ጤንነት ነው ብላ ማጨብጨብ ነው ሀገር እያጠፋ ያለው ጎበዝ። እንደ ተቋም ኢቢኤስን ያክል ተቋም ሉላን የመሰለች ፕሮግራም አቅራቢ እንዲህ አይነት ጥያቄ የወረደ ጥያቄ መጠየቅ ለእኔ ትክክል አይደለም። እናውቀውን ነገር ሁሉ እኮ አንናገርም። ህይወት ገመናም ይባላል። እንዴት አንተ ስለሚስትህ መጥፎ ነገር አደባባይ ላይ ታውራለህ? የፈለገ ሽልማት ቢኖረው ሰድበ ለሰዳቢ መስጠት ነው። እሱ እየታሰበበት ቢሆን ጥሩ ነው። ዳሁን